ጥሩ እህት ታላቅ አግኝቻ ያለሁኝ ደስ ብሎኛል። ያው ብትሄድም የሆነ ቦታም ብትሄድ ያው እህትነቱ አይቋረጥም፣ አይቆምም፣ ይቀጥላል። ያለን ነገር ሁሉም ነገር እንደ በፊቱም ወቅደ መቅሸብረቅ እንዳለ ነው። በጣም ሮብሻል። አንተም አምሮብሻል ሱፍ አድርጋ ነው ዛሬ የመጣችው። ከረባት ብቻ ነው የቀረኝ፣ ከረባት ነው የቀረኝ። አለሁ እኮ ስር ከረባት አለሁ። ብቻ የሆነ የምታስፈቅደን ነገር አለ። ምሳ ታስፈቅደን። ልታገባ ልታገባ ነው እና ለአግባ ወይ፣ ልጁ እንዴት ነው ምናምን ትለኛ ግን አላት ማለት ነው። ትልቅ ልጅ ናት ማለት ትልቅ ናት። የኔ ታላቅ ናት አይደለ? የኔ ታላቅ ነው። ስለዚህ ከኔ የምትበልጥ አንድ ልጅ የምትፈልገውን ነገር በህይወቷ መጥፎ አይሆን ወደ መጥፎ ነገር የሚመራት ወደ መጥፎ ነገር የሚወስዳት አይሆን እንጂ ብትሄድ እኔ ደስተኛ እንደሆነ አትፈልግም? ማለት እኔ አዝኜ እንዲኖር ነው የምትፈልገው? ምንም ደስተኛ ሆኜ የመኖር አልችልም ምናምን የሆነ ነገር ቢሆና አንተ ነው ገባው ሄዳ ምናምን ውድድሩን ተወዳድራ ብትመለስ እንደኔ አፈ አንቺ ጋ አሪፍ ጊዜ ነው ያሳለፍኩት እና በቃ ማለት ደስ የሚል ጊዜ ነበረ። በቃ እንደ እህት ብዙ ነገሮችን አብረን አሳልፈናል እና እወድሻለሁ አሁን እንዳለ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? እንትን የተከበራችሁ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ዛሬ በነገራችን ላይ በሚያስቅ ነገር አይደለም የመጣሁት። ተኝ ያው ትንሽ ያሳዝናል ምናምን፣ ሰውን ተላምዳችሁ አብራችሁ ኖራችሁ አብራችሁ ጠጥታችሁ አብራችሁ ቆይታችሁ ከሰው ጋር መለያየት ቀላል አይደለም። በተለይ ደግሞ ወዷችሁ እናንተም ወዳችሁ ተዋዳችሁ መለየት ቀላል አይደለም። ነገር ግን ደግሞ አንዳንዴ ደግሞ ሰዎች የራሳቸው ዓላማ የራሳቸው ሀሳብ ማሳካት ያለባቸው ነገራቶች ይኖራሉ። ስለዚህ እንደዚህ አይነት ነገር ስለሚኖር ለዛ ደግሞ ዓላማቸው ከቻልን ረተን ካልቻልን ደግሞ በሚሄዱበት መንገድ ፈጣሪ ዳችሁ ብለን ደግሞ መሸኘት የኛ ግዴታ ነው። ይህንንም ደግሞ ያልኩበት አንድ ምክንያት አለኝ። ያው እንግዲህ እስከዛሬ ድረስ አብረን ስንኖር አብረን ስናድር አብረን ስንበላ አብረን ስንጠጣ ነበረ ከያው ጋር ማለት ነው። ያው ሁላችሁም ታውቃላችሁ። ያው በሱ ሁላችሁም የተሰማችሁን የራሳችሁን አስተያየት ሰጥታችሁኛል። አብራችሁም ባትኑሩ ብላችሁኛል ለምን አብሮ ሲኖር መጣላት፣ መኮራረፍ፣ መቀየም ይመጣል ብላችሁ አስባችሁ እንደዛም ብላችሁኛል። ሌሎቻችሁ ደግሞ እህት ስላገኘሽ እንደ ቤተሰብ የምትሆንልሽ እህት ስላገኘሽ ምርጥ እህት ስላገኘሽ ደስ ብሎኛል ደስ ብሎናልም ብላችሁኛል። ሁላችሁም የራሳችሁን ሀሳብ አቅርባችሁልኝ ነበረ። እኔ ግን ያው የመሰለኝን የሁለታችንም ማሳወስ እጄ የመሰለኝን አደረግኩኝ ማለት ነው። እስከ ዛሬ ድረስ ያው እንግዲህ አብረን አንድ ቀን ምንም ሳንቀያየም አብረን እንግዲህ ቢኒን እያናደድ ነው ቢሆን እሱን እያቃጠል ነውም ቢሆን አንተ አልተቃጠልክም፣ ዝም በቃ አልተቃጠልክም። አንድ ቀን ነው ብርድ ያስመታን፣ አንድ ቀን ነው ብርድ ያስመታን። ምንም ክልግላ እና ያው ትንሽ እሱንም ለማናደድ ነው አብረን ይሆን ነበረ ቢኒን ትንሽ እናናደው እስቲ ፍራንኩን ሳንችለው ስንቀር እስቲ እናናደው ብለን ነበረ። አብረን ይሆን ነው። ቆንጆ ጊዜ ነበረን። በጣም ምርጥ ልጅ ናት። በጣም ደስ ትላለች። በቃ የሆነ ታላቅ እህት እያገኘሁ ነው የመሰለኝ እና ጥሩ ስሜት እየተሰማኝ ነበረ። የሆነ ነገር ሲሰማኝ ራሱ ምንሆንች ምናምን ትላለች እና ደስ ምትል ልጅ ናት። በዚህ አጋጣሚ በጣም ደስ ምትለው ብቻ ጥሩ እህት ታላቅ አግኝቻለሁኝ፣ ደስ ብሎኛል። ያው ብትሄድም የሆነ ቦታም ብትሄድ ያው እህትነቱ አይቋረጥም፣ አይቆምም፣ ይቀጥላል። ያለን ነገር ሁሉም ነገር እንደ በፊቱ ሞቅ ደመቅ ሸብረቅ እንዳለ ነው። ነገር ግን ደግሞ አሁን ከኔ ጋር ልንለያየ ነው። ያው በእርግጥ እኔ ማለት ለቢኒ አዝና አለት ምናምን ያው ቤት ምናምን እሱም ትንሽ እያኮረፈም ነው ምን ስለነበር ወደ ቤት የምትመለስ ነበር የመሰለኝ፣ ግን ደግሞ እንደዛ አይደለም። ሀሳቡ እንደዛ አይደለም። እንግዲህ ወደ ሌላ ቦታ ልትሄድ ነው። ሁለታቸውም ይመጣሉ። በነገራችን ላይ ለምንድን ነው የሚመጡት? ሲመጡ ምክንያታቸውን በደንብ ነግራቸዋለሁ። ያው ቢኒ የምትሄድበት ቦታ የፈቀደላት አልመሰለኝም። ከዚህ በፊት ጠይቀው ነበር መሰለኝ፣ የፈቀደላት አልመሰለኝም። ስለዚህ እኔ አንቺ ጠይቂልኝ እስኪ አንቺ ያስፈቀደልኝ ብላኛለች። ቢኒንም ከእሷ ጋር ተቀጣጥረናል። አንዳንድ ነገር ላዘጋጅ ብላለች። እንግዲህ ሜቢ ከፈቀደላት ማለት ነው። ላዘጋጅ ብላለች። እኔ ደግሞ ቢኒን ጠርቼዋለሁ። እኔ እሞክራለሁኝ አለሁኝ ማለት ለማስማማት ሁለቱን እሞክራለሁኝ። እስቲ ቢኒ ይምጣና የሚለውን ነገር ሳምተን የምንወስን ይሆናል። እንግዲህ እሺ፣ ሄድብሽስ? እኔ ስሄድስ? አንተ ትሄዳለህ? እኔ አዎ፣ ለሜዳ የት ትሄዳለህ? አንተ አንቺ እውነት መሄጃ የለኝማ። መሄጃ የለህም? የለህም? እንዴ አይ አስቤ ኧረ ይኖራል መሄጃማ። በነገራችን ላይ ማሄጃ እኮ ማንም ሰው አያጣም። ለምን እንደሆነ ልንገር። ለምሳሌ አሁን እኔ ከዛሬ ተነስቼ ምናምን ልብሴን ይዤ ምናምን የሆነ ሀገር ልብል እሄዳለሁ። ማለት ለመሄድ መሄጃ አያስፈልግም ግዴታ ሜዊ በራስ አትተማመን የምትፈራ ሰው ስትሆን ምናምን የሆነ ሰው ከሌለ እዚያ ሀገር የሆነ የምትሄጂበት የሆነ አሪፍ ምክንያት ሊኖርሽ ይገባል። የሆነ የራስሽ የሆነ ነገር ማለት ነው። አሁን እኮ መጥፋት ልም ብሎ መጥፋት ደስ ይላል። ልም ብለህ ያ ብር እንጥፋ ወደ ወደ ማይታወቅ የዛ ነገር ምንም የለም እንት ቲክቶክ መቅረጥ የማይቻል በቦታ ነው የምንሄደው። አይ እንደዚያ እኮ ነው። አያዋጣም፣ አያዋጣም። ይቅርብ፣ ይቅርብ የሆነ ትንሽ የሆነ ባህር አካባቢ ውቅያኖስ ያለበት ሀይቅ ያለበት ለመዋኘት የሚሆን ቦታ። የምር ግን ይደብሩኛል፣ ያ ብትሄድ ስለሆነ የምር አሁን፣ ማን ያዝገናል? ከሄደች ከፈቀደላት፣ በቃ ወሰነች? እንዴ! አዎ፣ የምር ሄዳለች። እኔ ይደብረኛል በቃ አሁን የምር። እኔ ደግሞ ሰው ስለምድ ደግሞ ያስጠላል። ታናሽ ትናት ምን ላት ታላቅ ታላቅ እስቲ አይሱን ጠይቅ፣ ይደርስበታል። ስትመጣ ጠይቃታለሁ። እሱ አይ ስትመጣ ይጠይቃለሁ። ታላቅ ማን ነው? ታናሽ ማን ነው? መቼስ እስካሁን በጣም ብዙ ነገር ተቻችላችኋል። አዎ፣ የምን ብዙ ነገር ተቻችለን፣ በጣም እንደ ቤተሰብ ሆነን ነበረ ስንኖር የነበረው ነው። ግን ትንሽ የጉራጌን ባህል አላሳየሻትም? የጉራጌን ባህል አላሳየሻትም? ያው አንድ ስለሆነና አይ ተው እዚሁ ነው፣ እዛው ነው። ዝም ብለህ ወይስ ቢኒ መጣልን፣ አንድ ሀሳብ መጣልን። ቀድሟት መጣ፣ ቀድሟት መጣ። አቤት ውርደቴ አሁን ምንድን ነው የማደርገው? ጎብለል ጎብለል እያለ ምንድን ነው የምታዘጋጀው? ሻንጣ ነው ወይስ ሌላ ነገር? ሶፋ ምናምን ትይዛለች።

አንተ ሱፍ አድርጋ ነው ዛሬ መጣችሁ። ከረባት ብቻ ነው ከረባት ነው የቀረኝ። አለው ከስር ከረባት አለው ከስር። ከተፈለገ አይጠፋም። ያው ሰላም ነው። እሺ አንቺን ሰላም፣ ስልክ እኮ ረስቼው። ሰላም ሰላም፣ እንዴናችሁ? ውድ ነው የተከበራችሁ ቤተሰቦቻችን፣ እንዴናችሁ፣ እንደናችሁ በያላችሁበት ሰላም ነው ወይ? እኔ በጣም ደና ነኝ። ሄሎ፣ አንቺም ደና ነሽ ሁለታችንም ደህና ነን፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉም ነገር አሪፍ ነው ምናምን በቃ አመሰግናለሁ ምናምን በቃ እንዴት ነው ኑሮ ውሎ አዳር፣ ቆይታ ሁኔታ ሁሉ ነገር ግን ደግሞ ሌላ ሶስተኛ ወገንም ስላለ ሶስተኛ ወገኑ ሲመጣ ነው በደንብ ማብራራል። ማን ማን ቢሆን ይሻላል? አይ ማን አለ ያለ ነው። ሌላ ሰው አለ ሁለት ይመጣ እኮ ማን አለ? ከአንተ ውጭ እስካሁን የመጣ ሰው የለም። ሌላ ሶስተኛ ወገን እኮ ይመጣል። አንጠብቅ ትንሽ ያው ያብ ናት ያብ ው ያብ ያብ ምን ነው በሰላም ምን ነው? ሁለታችንን አንድ ላይ አልገባኝም። ትመጣለች ማለት የሆነ ልትነግር የምትፈልገው ነገር አለ እና ለዛ ነው። ዚ ጠራ ነው ለእኔ ነው። ምንድነው ለእኔ ለብቻ ያስነግረኝ አብረን ለእኔእኔእኔ እናንተ የሆነ የምታስፈቅደን ነገር አለ። ምሳሌ ታስፈቅደን ልታገባ ልታገባ ነው እና ለአግባ ወይ ልጁ እንዴት ነው ምናምን ልትለውለእኛ ግን አላት ማለት የምር አታውቅም? አላውቅም እንደዚህ ይኖራት ይኖራት? ያ ፍቅረኛ አለሽ? ያ? ጉድሽ እንደዛ ያ ፍቅረኛ አላት ሄለንን ነው። እኔ እኔ ፍቅረኛ እኔ መወዳት የለንን ነው ምናምን ትላለች እንግዲህ እና ከደኔ ፍቅረኛዋ እንዴ እንደዛ እንደ ማለት ነው። ያ መጣች ስ መጣች ስናማት ወሬውን ሳንጨርስ ወሬውን ሳትጨርሱ ምን አለ ወሬው እንኳን ምትጨርስ፣ ዝናብ ራሱ እየመጣ ነው ሊዘምበዝናብ እናንተ ዝናብ እስኪ ዘንብ ድረስ ነው የምጠብቁት? ዝናብ መጣ እኮ ዝናብ እየዘነበ ነው። እንግዲህ ችግር የለም። ዋናው የመጣው ጭብጣ ሀሳብ፣ ጥሩ ሀሳብ ኖሩ። አዎ እና ልታናግርት ልትነግር የምትፈልገው ነገር አለ እና ስማትና፣ አሁን ነው ስማትና፣ ከዛ ያለውን ሁኔታ በስነስርዓት አስረጁ እና ከዛ እናወራበታለን። ያው ይሄንን ያደረገችው ቤተሰብ እናንተንም ለመሰናበት ለመሰናበት ስላሰበች ነው። ሌላ ነገር የለም እና ማለት ማለት ያው ላንተም ለቤተሰቦቻችን ልናገር ያሰብኩት እሺ፣ ማለት ያው አላውቅም፣ እሺ ለኛለ ቤት ስፋ አረጋለሁ። ማለት በቃ ያው እምታውቀው ውድድር አለ አይደለ? ካሁን በፊት አቴጅ ምናምን ብላችሁ ያስቀራችሁኝ ቦታ እና በአሁን ወስኛለሁ ለመሄድ ማለት። ያለው መጣ እና ያለውን ነገር ትቀጥልን አሰፋውራ ዝናብ፣ በነገራችን ላይ ክረምት ላይ እንዴ ነው የሚያደርገው። ማለት እንደምንም ባታውቁ ምን አታውቁ እንደዚህ ያ ዘምባሽ በጣም ነው። የኔ እየተንቀጠቀጥኝ ነው፣ በጣም በርዶኛል። እና ያው ቅድም ጀምሬልህ ነበረ። ማለት ያው የምታውቀው ነገር አለ አይደለ? እስከ ዛሬ እሄዳለሁ ስል አይቻልም አይቻልም እያላችሁኝ እስካሁን አልሄድኩም፣ እና በአሁኑ ግን በቃ ውስኛለውኝ እና ልሄድ ነው ለውድድሩ። ማለት ማለት ለተወሰነ ቀን ልሄድ ነው ሌላ ሀገር። ከዚህ በፊት ጠይቀሽ እንቢ ተብለሻል አይደለ? እንዳትሄጂ ብለን እንይሻለን። አዋቃለሁ፣ ግን በቃ አሁን ቀድሜ ለእሷም ያለውን ነገር ማለት ያው እንትን እንድታል ስለፈለኩኝ ነው። እኔ እንትን አሁን ይኸውልሽ አንደኛ ነገር የምትሄጂበት ምናምን ነገር ቦታ ጥሩ አይደለም፣ ብቻሽ ነው የምትሄጂው ምናምን ገባሽ አይደለ ስለዚህ ነው የተከለከለው እኮ ይሄን ነገርማ ሁሌም ብለኸኝ አልኩ ማለት እስከ ዛሬም ብለኸኝ አልሄድኩም እኮ እኮ ይሄን ነገር ግን አሁን በቃ እኔ ወስኛለሁ በቃ ማለት አንዳንዴ እንኳን በራሴ የሚፈልጋቸውን ነገሮች ማድረግ መቻል አለብኝ አይደለ እኔ በቃ ይሄ ደስተኛ የሚያደርገኝ ነገር ነው ስለዚህ አንዴ እንኳን በህይወት ደስተኛ የሚያደርገኝ ነገር በቃ እንዳረግ እኔ እንድትፈቅድልኝ ነው ማለት ዝም ብዬ መሄድ እችላለሁኝ እኮ ለ- ሳልነግርህ እሷ ቤት እንዳለሁ ምናምን ነው ግን አንደኛ ነገር ማለት ነው። ምክንያቱም እዛ ሄደሽ ምናምን ኃላፊነት የሚስድልሽ ሰው የለም። የሆነ ነገር ብትሆኚ የሚደርስልሽ ሰው የለም። እኔ ብቻዬን አይደለም እኮ የሚሄደው አይደል፣ ጓደኞች አሉ። ብዙ ሆነን ነው የምንሄደው። ማለት ምንም ሆነ ነገር የለም። ሲጀመር ደግሞ ለረጅም ጊዜ አይደለም፣ ትንሽ ጊዜ ነው የምመለሰው። ስለዚህ ማለት በቃ እኔ በስትኛለሁ። ማለት ዝም ብዬሽ ሳልነግርህ ነገሮችን ባደርግ እኔ ታዝንብኛለህ ብዬ ስለፈለኩኝ ነው። ምክንያቱም ማለት እኔ አሁን እንደ ሀሳብ ያው እኔ ከእናንተ በልጭ ዋላቅም ግን ደግሞ ማለት ያው በህይወታችን ውስጥ አንድ ተሰጡ ወይም ደግሞ አንድ ታለንት አለን ሁላችንም። ስለዚህ ያ ነገር ደግሞ ወይ ለብር ወይ ለምናምን ሳይሆን ለጭንቅላታችን ደስ እንዲለው ነው ያንን ነገር የምናደርሰው። ስለዚህ ማለት አላቅም እኔ ከምተባላቅም ግን ደግሞ የሆነ ይሄ ነገር ያስደስተኛል በህይወቴ እና ማየት አለብኝ፣ ምናምን ያደችን ነገር ግጭ ተቅርላት እንደኔ ሀሳብ። አዎ ማለት እኔ ደስተኛ መሆነው ይሄን ነው። ማለት ከዚህ በፊትም እንግዲህ የተባለችበት ምክንያት ውድድር ነው ምናምን ይሁን፣ ግን አንደኛ ነገር ሴት ናት፣ ሁለተኛ ነገር ደግሞ ሪ ቦታ ነው የምትሄደው፣ ሶስተኛ፣ ብቻዋን ነች፣ የማታውቀው ሀገር ነው ምናምን ገባሽ አይደል? ግን አሁን ለምሳሌ አድርግልኝና ትንሽ ልጅ አይደለች። ማለት አይኖ ወይ ልንገርህና ከዚያም በኋላ አንተ እኮ ያው አንተ ሁለታችሁ እንደፈለጋችሁ ነው። እኔ እኮ ምንም እንትን አይለኝም፣ ግን እንደ ሀሳብ ስነግርህ ነው። ትልቅ ልጅ ናት ማለት ትልቅ ናት፣ የኔ ታላቅ ናት አይደለ? የኔ ታላቅ ናት። ስለዚህ ከኔ የምትበልጥ አንድስ ልጅ የምትፈልገውን ነገር በህይወቷ መጥፎ አይሆን ወደ መጥፎ ነገር የሚመራት ወደ መጥፎ ነገር የሚወስዳት አይሆን እንጂ ብትሄድ ያናል እንትን ነው ብዬ አላስብም። ቀኑንም ስንነግረኝ ከሳምንት ያነሰ ጊዜ እንደሆነ ነግረኝ። ሲጀምር ከሳምንት ያነሰ ጊዜ ሳይሆን ማለት ረዲ ነገ ከሰዓት ነው፣ ለፕሮግራሙ የሚጀመረው ውድድሩ የሚጀምረው ነገ ከሰዓት ነው እና ጠዋት ቢሄድ ማለት ወይ ሊረፍድብኝ ይችላል ምናምን። ስለዚህ ለዛ መድረስ ስላለ ከሳምንት አይታወቅም፣ እዛ ስደርስ ነው የሚያሳውቅ ማለት ይሄ ለኔ ነገርሽኝ ቢያንስ እንኳን አንድ ሳምንት ቢሆን ነው። አዎ እኔ እንደዛ ነው የማስበው። ግን ማለት አሁን አንዳንዴ ወይ ረጅም ጊዜ ቀን ሊሆን ይችላል ወይ አንድ ሳምንት ብቻ ሊሆን ይችላል። እሱን አሁን እርግጠኛ ሆኜ እንደዚህ ነው ልልሽ አልችልም፣ ምክንያቱም የተረጋገጠ ነገር አይደለም። ግን ብቻ ብዙ አልቆይም ማለት በቃ ብዙ ጊዜ አይደለም የሚሆነው እና ማለት እኔ አንቺ ጋር አሪፍ ጊዜ ነው ያሳለፍኩት እና በቃ ማለት ደስ የሚል ጊዜ ነበረ። በቃ እንደ እህት ብዙ ነገሮችን አብረን አሳልፈናልና ማለት ይሄ አንቺ ጋር ብሬ ላለመሆን ምናምን ነገር የሆነ ሳይሆን እኔ ይሄ በቃ በህይወቴ በቃ አስፈላጊ የሆነ ነገር ነው። ማለት በቃ ይሄን ደስተኛ የምሆነው ይሄን ነገር ሳደርግ ማለት ሁላችንም፣ አንቺም በህይወቱሽ የምትፈልጊው ነገር ይኖራል አይደል? ደስተኛ ያደረገኛል ብለሽ የምታስቢው ስለዚህ እኔም ነገር ይሄን ነገር ማድረግ እፈልጋለሁኝና በራሴ በራሴኮ ወሰን እንችላለን አይደለ ትልቅ ልጅ ነኝ የሆነ ቦታ ሂጃለሁም ብዬ ማሳወቅ ይችል ነበር በእርግጥ መጠየቅሽ አይደለም ችግር የለውም ማለት እኔም በነገራችን ላይ ቤተሰብ የሚያይበት አስተያየትና አንቺ ራስሽ የምትሰይበት አስተያየት ይለያያል አንቺ ሁሉንም እንደምችል ይሆን ይችላል የምታስቢው እነሱ ደግሞ የራሳቸው የሆነ ሌላ እንትን ይኖራቸዋል

እሺ በቃ እኔ አይ እኔ ምናምን ጊዜ ረጅም ጊዜ፣ አሁን አሁን ግን በቃ እኔ ደስተኛ እንደሆነ አትፈልግም ማለት፣ እኔ አዝኜ እንድኖር ነው የምትፈልገው። ምንም ሰኛ ሆኜ መኖር አልችልም፣ ነው በቃ ይሄ ነገር ማረግ እፈልጋለሁ። ስለዚህ ነው ነው ኮኔ ከክፋት እኮ አንፃር አይደለም፣ ኮኔ ላንች ስለማስብልሽ ነው ነገር። አዎ ግን አንዳንዴ ደግሞ አንዳንዴ አንድ አንዴ በቃ እንድታስቀድም ይፈልጋለሁ። ማለት በቃ ይሄ ነገር ደስተኛ የሚያደረገኝ ከሆነ እኔ አክሴት እንድታረገኝ ፈልጋለሁ። ማለት እኔ እዛ ካልሄድኩኝ እዚህ ምንም ምንም ነገር ማድረግን መስራትም አልፈልግም፣ ደስተኛ ልሆንም አልችልም እኔ እንጃ ለቀም ማለት አሁን ላይ መወሰን ያለበው አንተነት። ያው እኔ እንደ አንድ እድሜ በላይ የሆነች ልጅ ያው በራሷ ነገሮችን ማድረግ አለባት ነው። ችለህ የሆነ ሁሌም ይዛት ምናምልስ ስለዚህ ማለት እንደዚህ አይነት ጥፈ ራሶች ደግሞ ምናምን ያው ለህይወት ያስፈልጋሉ። ነገ ራሷ መንቀሳቀስ ወደዚህ ወደዛ ማለት ምናምን መቻል አለበት፣ አንድ ስራ ብቻ ሳይሆን ከዚያ በላይ። አሁን ላይ ታውቃለ፣ ነገራቶች በጣም ከባድ ናቸው። አንድ ስራ ሰርፍ ቢዘን ቁጭ ብለን ምናምን የምንኖርበት ሁኔታ አይደለም ያለ ነው። ልንሰራው የምንችለውን ነገር ደግሞ አንደኛውን ስራ ለገንዘብ፣ አንደኛውን ስራ ለአእምሮች ነው ልንሰራ የምንችለው ስለዚህ እንግዲህ እኔ አሳቢ ይሄውና ተፈቅደ ለታሪፍ ነው የሆነ ነገራቶችን አይታ መጣም ምናምን እራሷን ትጠብቅ። ያው እዚህም ሆነች እዛም ሆነች ራስ መጠበቅ ራስ መጠበቅ እና ራሷን ትጠብቅ ያለውን ሁኔታ ሁሉንም ነገር በስልክ ደውላ በቪዲዮ ኮል ተደዋወላችሁ ታሳየ ምናምን ሁሉንም ነገር ለዛ

እና ከምመለስ እረፍት እነዚህ ልጆች ተንከባከብልኝ በተለይ ችልች እንደኔ የሆነ ማለት ነው። በጣም ነው በመላይናችሁ በጣም ነው የደበረኝ፣ ግን ትንሽ ጊዜ ነው ካነናት ድረስ እንግዲህ ያው በዚህ በጣም ነው የሚታደው ማለት ትንሽ ቀንም ቢሆን አብራ ሳለሰ ስትለያ ያለ ስሙ ከባድ ነው በጣም ግን ምንም ማድረግ አልችልም። ማለት በጣም እኔ በጣም እፈልገው ነገር በህይወት ያስፈላጊ ነገር የሆነ ነገር ስለሆነብኝ ነው የነበረ። እንግዲህ በጣም ቆንጆ ደስ የሚል ነበረ። የምር ድብርቴ ነበረ ያጠፋሽኝ ሆቴልና። እንግዲህ በሄድሽበት ያለው ነገር ሁሉ እንዲሳካልሽ ምኞቴ ነው እና እወድሻለሁ

ሞ ቃ ነገ ይዘሽ እንደምትጠራጠሪ እኔ ከፍቶኛል፣ የምር የሆነ ታላቅ እህቴ ናት የሄደችው። አዎ ግን በቅርቡ መገናኛ እና በቃ ምንድን ነው በቃ መቼ ነው የምትሄጂው? ዛሬ ነው ዛሬ በዛሬ ነው